ናስተ የቅዱሳን አማላጅነት በአጸደ ሥጋ አማላጅነት ትምህርት በዘመነ አበው በሕገ ልቡና በዘመነ ኦሪት በመጻሕፍተ ብሉያት በዘመነ ሐዲስ በመጻሕፍተ ሐዲሳት የነበረና አሁንም ያለ ወደ ፊትም የሚቀጥል ትምህርት እንጂ ከጊዜ በኋላ ድንገት የመጣ አይደለም። ውስተ ዝንቱም መካን ቅዱስን ቅድስት ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም የቅዱሳት መጻሕፍትን የሐዋርያትና የሊቃውንትን ትምህርትና ትውፊት ታስተምራለች። አማላጅነት እግዚአብሔር የሚፈቅደውና የሚወደው እንጂ ሰው ሠራሽ ልማዳዊ ወግ አይደለም። ከቤተ ክርስቲያን ታሪክ እንደምንረዳው ክርስትና ከተመሠረተበት ጊዜ ጀምሮ የአማላጅነት ትምህርት ያለ እንጂ ከጊዜ በኋላ ብቅ ያለ አይደለም። ዛሬ በልዩ ልዩ የዲጂታል ሚዲያ ዘርፎች እጅግ አከራካሪና አወዛጋቢ ሆኖ ሲሰማ የሚታየው በአማላጅነት ጉዳይ ላይ ያለው ትምህርት ነው። ሰዎች ስለ አማላጅነት ያላቸው አቋም የሚከተሉትን እምነት የሚጠቁም በመሆኑ ያ ብዙ ውጣ ውረድ የሰዎችን እምነት አቋም መለያ ሆኗል። ከዚህም የተነሳ ወላጆችና ልጆች፣ ባልና ሚስት፣ ጓደኛና ጓደኛ፣ ጎረቤትና ጎረቤት በዚህ አጀንዳ ሲወያዩ፣ ሲወዛገቡ ማድመጥ ብርቅ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጻድቃን፣ ሰማይታት፣ ቅዱሳን መላእክት ይልቁንም እናታችን እመቤታችን ቅድስት ድንግል ማርያም ያማልዱናል፣ ከፈጣሪያችን ከእግዚአብሔር ዘንድ ያስታርቁናል ብለን የምናምነው እምነት የምንቀበለው ትምህርት የቅዱሳን አማላጅነት ለማይቀበሉት ወገኖች ጆሮን የሚያሳክክ የእግዚአብሔርን ክብር የሚነካ ትምህርት መስሎ ይታያል። ሌላው ደግሞ የቅዱሳንን አማላጅነት የሚቃወሙ ወገኖች ክብርና ምስጋና ይግባውና የባሕርይ አምላክ ኢየሱስ ክርስቶስን አማላጃችን ነው፣ የሌሎች ፍጡራንን ረዳትነትን አንሻም የሚል ትምህርት ለኛ ለኦርቶዶክሳውያን ጆሮ የሚዘገንንና የሚቀፍ ከመሆኑን ባሻገር ምንፍቅናና ክህደትም ጭምር ነው። ሃይማኖት የምንመስላቸው ጥንታውያን የሆኑ የእስክንድሪያ፣ የሶርያ፣ የሕንድና የአርመን አብያተ ክርስቲያናት የቅዱሳንን አማላጅነት ይቀበላሉ። እንዲሁም በሃይማኖት፣ ቀኖና፣ ዶግማ ከእኛ የተለዩት ጥንታውያን የሆኑት የሮም ካቶሊክና የግሪክ፣ የሩሲያ፣ የሩሜንያ ኦርቶዶክስ አብያተ ክርስቲያናትም እንዲህ የአማላጅነት ትምህርትን ተቀብለዋል። የቅዱሳንን አማላጅነት የሚቃወም ትምህርት ብቅ ማለት የጀመረውና ዓለም የተስፋፋው ከ13ኛው እስከ 16ኛው መቶ ክፍለ ዘመን ውስጥ ይልቁንም በተሐድሶ ወይም ሪፎርሜሽን እንቅስቃሴ ጊዜ ነው። የታሪክ ምስክርነትን ካየን ይህ ትምህርት በቤተ ክርስቲያን ታሪክ ውስጥ በተለያዩ ዘመናት እንደተነሱ የኑፋቂ አስተሳሰቦች በፍጻሜ ዘመን እንደ እንግዳ ደራሽ እንደ ውሃ ፈሳሽ የተፈጠረ እንግዳ ትምህርት እንጂ ከጥንት ከመሠረት የመጣ አይደለም። በመሆኑም በየጊዜው የጥንቱን ትምህርት እየተዉ በእንግዳ ትምህርት መወሰድ እንደማይገባ ቅዱሳት መጻሕፍት ያስጠነቅቃሉ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 13 ቁጥር 8 ኢየሱስ ክርስቶስ። ማማለድ ምንድን ነው? ማማለድ የሚለው ቃል በግዕዝ ቋንቋ ተንበለ፣ አማለደ ከሚለው ግስ የተገኘ ሲሆን ትርጉሙም አንዱ ስለ ሌላው ለመነ፣ ጸለየ ማለት ነው። ማማለድ ማለት አንዱ ስለ ሌላው ችግር መቃለል መጸለይ፣ መለመን ማለት ነው። ይህ ትርጉም በማንኛውም ኅብረተሰብና ግለሰብ ዘንድ በግልጽ የተረዳ ነው። ምክንያቱም በቀን ተቀን ሕይወታችን የምናየውና የምንተገብረው ጉዳይ ስለሆነ ነው። ከትርጉሙ ስንነሳ በአማላጅነት ተግባር ውስጥ ሦስት ወገኖች ያሉ ሲሆን እነሱም አማላጅ ተማላጅና የሚማለዱት ናቸው ሦስቱም ለአማላጅነት ስምረት የተለያየ ድርሻ አላቸው አማላጅ ማማለድ ለፍጡራን ባሕርይ የሚስማማ የትሕትና ሥራ በመሆኑ አማላጆች ብዙ ናቸው በአጠቃላይ ሲነገር ቅዱሳን ሰዎችና ቅዱሳን መላእክት ሲሆኑ እመቤታችን ቅድስት ድንግል ማርያም ደግሞ የአማላጆች ሁሉ የበላይ ነች። በከመ አቀብከን የአማላጆች ተግባር በኀጢአት ፈንታ ስለ ኀጣን ወደ እግዚአብሔር ልመና ማቅረብ ነው። ቅዱሳን ሰዎች በሕይወተ ሥጋ ሳሉ በጾም፣ በስግደት፣ በቁመት ወዘተ በጠቅላላው አስጨናቂ የሆኑ መከራዎችን እየተቀበሉ ልክ ለራሳቸው እንደሚለምኑ አድርገው ስለ ኃጣን ያማልዳሉ። እንዲያውም አንዳንዱ ቅዱሳን የራሳቸውን ዘላለማዊ ድህነት በኃጣን መውደቅ በመለወጥ ወደ ፈጣሪያቸው እንደሚለምኑ በመጽሐፍ ቅዱስ ላይ ተመዝግቦ እናገኛለን። ሙሴም ወደ እግዚአብሔር ተመልሶ ወዮ እኒህ ሕዝብ ታላቅ ኀጢአት ሠርተዋልና ለራሳቸውም የወርቅ አማልክት አድርገዋል አሁን ይህንን ኀጢአታቸውን ይቅር በላቸው ያለበለዚያ ግን ከጻፍከው መጽሐፍ እባክህ ደምስሰኝ አለ ኦሪት ዘዳግም ምዕራፍ ሁለት ቁጥር አንድ በአዲስ ኪዳን ደግሞ ሐዋርያው ቅዱስ ጳውሎስ ብዙ ሐዘንን፣ የማያቋርጥ ጭንቀትን በልቤ አለብኝ ስል በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም፣ ሕሊናዬም በመንፈስ ቅዱስ ይመሰክርብኛል በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን እጸልይ ነበርና በማለት ገልጿል ወደ ሮሜ ሰዎች ምዕራፍ ዘጠኝ ከቁጥር 1 እስከ 3። ነቢየ እግዚአብሔር ኤልያስም ስለ ጣዖት አምላኪ ወገኖች ልቡ ተነክቶ ከአባቶቼ አልበልጥምና ውሰደኝ አለ። ተማላጅ ተማላጅ ማለት የአማላጆችን ጸሎት ልመና፣ ወይ ምልጃ ተቀባይ ወይም የምልጃ የልመና የጸሎት መዳረሻ ማለት ነው። በሃይማኖታችን ትምህርት ውስጥ የጸሎት ሁሉ መዳረሻ እግዚአብሔር ነው። ተማላጅ እግዚአብሔር እንደ አማላጆች ብዙ አይደለም አንድ ነው እንጂ አንድ እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ ማለታችን ነው። እግዚአብሔር አንድ ሲሆን ሦስት ሦስት ሲሆን ደግሞ አንድ ነው። ይህም አንድነቱ ሦስትነቱን ሳይጠቀልለው ሦስትነቱም አንድነቱን ሳይከፍለው ሦስቱ አካላት በአንድ ጌትነት፣ በአንድ ሥልጣን፣ በአንድ ክብር፣ በአንድ መለኮት፣ በአንድ መንግሥት፣ በአንድ ፍቃድ በሰማይና በምድር የሚገኙ የፍጡራንን ምስጋናና ልመና ጸሎት ተቀብለው የፈቃዳቸውን የቸርነታቸውን ሥራ ይፈጽማሉ። ሦስቱ አካላት አብ ወልድ መንፈስ ቅዱስ መካከል የበላይና የበታች ጸሎት ተቀባይ የለም። በሰማይና በምድር ከምድርም በታች በባሕርም ከፍ ያለ ፍጥረት ሁሉ በረከትና ክብር ምስጋናና ኃይልም ለዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለበጉ ይሁን ሲሉ ሰማሁ። ይህም አራቱም እንስሶች አሜን አሉ፣ ሊቃናቱም ወድቀው ሰገዱ። ራእይ ምዕራፍ አምስት ከቁጥር ሶስት እስከ አራት የሚማለዱለት አማላጆች ወደ እግዚአብሔር ምልጃ የሚያቀርቡለት ስለ ኃጣን ሰዎች መዳን ነው። ረኩሳን መናፍስት ቢኖሩም የአማላጅነት በረከትና ቸርነት የተፈቀደውና የሚያገለግለው ለኃጢአተኛ ሰዎች ብቻ ነው። የሚጸለይለት ወይም የሚማለድለት ሰው ወይም ሕዝብ በአማላጅ ሥራ ውስጥ የራሱ ድርሻ አለው። ይኸውም በአማላጁ ጸሎት በተማላጅ ቸርነት በማመን ከሚሠራው ኀጢአት የሚመለስ ተነሳሂ ልቦና ያለው መሆን አለበት። ነገር ግን አማላጆች አሉልኝ ተብሎ በኀጢአት ላይ ኀጢአት ቢሠራ አማላጆች ቅዱሳን የኀጢአታችን ተባባሪ፣ እግዚአብሔር ደግሞ የማይፈርድ ፈጣሪ ማድረግ ይሆንብናል። እግዚአብሔር የአማላጆችን ምልጃ የማይቀበልበት ጊዜ አለ። ይህም የሚሆነው የሚማለድለት ኃጥኡ በሠራው ኃጢአት የማይጸጸትና በዚያው የሚጸና ሲሆን ነው። ለዚህም ቅዱስ መጽሐፍ እግዚአብሔርም ሳሙኤልን በእስራኤል ላይ እንዳይነግሥ ለናቁት ለሳኦል የምታለቅስለት እስከ መቼ ነው ብሎታል። አንደኛ ሳሙኤል ምዕራፍ 6 ቁጥር 1 እንዲሁም እንግዲህ አልሰማህምና፣ ስለዚህ ሕዝብ አትጸልይ፣ ስለ እርሱም ልመናና ጸሎት አታድርግ፣ አትማልድላቸው። እነርሱስ በይሁዳ ከተሞች ውስጥና በኢየሩሳሌም አደባባይ ላይ የሚያደርጉትን አታይምን? ያስቆጡኝ ዘንድ ለሰማይ ንግሥት እንጎቻ እንዲያደርጉ ለሌሎችም አማልክት የመጠጥ ቁርባን እንዲያፈሱ ልጆች እንጨት ይሰበስባሉ፣ አባቶችም እሳት ያነዳሉ፣ ሴቶችም ዱቄት ይለውሳሉ እኔን ያስቆጣሉ ይላል፣ እግዚአብሔር። ትንቢተ ኤርምያስ ምዕራፍ 7 ከቁጥር 7። የቅዱሳን አማላጅነት ያስፈለገበት ምክንያት አንድም ጸሎታችን በፍጥነት ወደ እግዚአብሔር ስለሚያደርሱልን፣ ሌላው ፈጣሪያችን የወዳጆቹን ይልቁንም የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያምን ጸሎት ተቀብሎ ስለ ቅዱሳን በተለይም ስለ እናቱ ብሎ የቸርነቱን ሥራ ስለሚሠራልን ችግራችንን ስለሚያቃልልልን ነው። የቅዱሳን ጸሎት ከኃጥእ ጸሎት ይልቅ እንደሚሰማ መጽሐፍ ቅዱስ ይነግረናል። የእግዚአብሔር ዐይኖች ወደ ጻድቃን፣ ጆሮቹም ወደ ጩኸታቸው ወደ ልመናቸው ነው። መዝሙር 33፥13 የቅዱሳን ጸሎትና ልመና በፈጣሪ ዘንድ ተወዳጅ ሊሆን የቻለው ቅዱሳን ሰውነታቸውን ከቂም ከበቀል ከኃጢአት ስላነጹ እግዚአብሔር የማይወደውን ልመና ስለማይለምኑና ልመናቸው እንዲፈጸም በፍጹም ልብ አምነው ስለሚጸልዩ ነው። ይህንንም ቅዱስ መጻሕፍት ይነግረናል። የጻድቃን ምኞት በጎ ብቻ ነው። የኃጣን ተስፋ ግን መቅሰፍት ነው። የጻድቃን ሐሳብ ቅን ነው። የኃጣን ምክር ግን ተንኰል ነው። የቅዱሳን አማላጅነት የእግዚአብሔርን ክብር የሚጋፋ ሳይሆን የበለጠ ፈጣሪን የማክበር ምልክት ነው። ይህም በመሆኑ እግዚአብሔር ራሱ ሰውን ወደ አማላጅ የመራበት ጊዜም አለ። አምላካችን እግዚአብሔር በሰው ልጆች ላይ መቅሰፍት ከማምጣቱ በፊት ለወዳጆቹ ያሳውቃል ለምሳሌ ዓለምን በደመሰሰው የጥፋት ውሃ መምጣት ለኖህ የሶዶምና ገሞራን ጥፋት ለአብርሃም የነነዌ ሰዎችን ኀጢአት ለዮናስ የእስራኤልን መማረቅ መበዝበዝና ቅጥር መፍረስ ለነቢያት ገልጿል እግዚአብሔር ለወዳጆቹ አስቀድሞ ይህን የሚገልጽበት ምክንያት ሕዝቡን አስተምረው መክረው ከገቢረ ኃጢአት ወደ ገቢረ ጽድቅ ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር በንስሐ እንዲመልሱና የማይመለሰውንም በተሰጣቸው ሥልጣን እንዲዘልፉና እንዲገሥጹ ነው። ዘዳግም ምዕራፍ 14 ቁጥር 27 የ በአጸደ ሥጋ ወይም በሕይወተ ሥጋ ያሉ ቅዱሳን እንደሚያማልዱ በርካታ መጽሐፍ ቅዱሳዊ ማስረጃዎች አሉ። በመሠረቱ ማንኛውም ክርስቲያን ለሌላ ወንድሙ እንዲጸልይ ታዟል። የያዕቆብ መልእክት ምዕራፍ 5 ቁጥር 16 ባለቤቱ መድኅነ ዓለም ጌታችን ኢየሱስ ክርስቶስ ያስተማረን አቡነ ዘበሰማያት ጸሎት ለራሳችን ብቻ ሳይሆን ለሌላውም ጭምር የምንጸልየው ጸሎት ነው። ቅዱስ ጳውሎስ ይህንን በመጽሐፉ ሲያብራራ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ፣ ስለ ነገሥታት፣ ስለ መኳንንትም ሁሉ እንዲያደርጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው ሲል በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ጀምሮ ገልጾታል። በተጨማሪም ለፊልጵስዩስ ሰዎች በላከው መልእክቱ በምዕራፍ አራት ቁጥር ስድስት ላይ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ብሏል። ዳታንና አቤሮን በመቀኝነታቸው ከነ ቤተሰባቸው ምድር ስለዋጠቻቸው 250 ሰዎች ደግሞ ስለ ተብይታቸው ከሰማይ እሳት ወርዶ ስለበላቸው የእስራኤል ልጆች ማኅበር ሁሉ እናንተ የእግዚአብሔርን ሕዝብ ገድላችኋል ብለው በሙሴና በአሮን ላይ ባንገራገሩ ጊዜ እግዚአብሔርም ተገልጾ ሙሴን ከዚህ ማኅበር መካከል ፈቀቅ በሉ፣ እኔም በቅጽበት አጠፋችኋለሁ አለ። ሙሴና አሮንም በግንባራቸው ወድቀው ጸለዩ። ሙሴም አሮንን ፍጠንና ውሰድ፣ ከመሠዊያውም ላይ እሳት አድርግበት፣ ዕጣንም ጨምርበት፣ ወደ ማኅበሩ ፈጥነው ውሰደው አስተስሬላቸው፣ ከእግዚአብሔር ፊት ቁጣ መጥቶአልና መቅሰፍቱም ጀምሮአልና። አሮንም ሙሴ እንዳለው አደረገ፣ መቅሰፍቱም ተከለከለ። ታላቁ ቅዱስ እስጢፋኖስም አይሁድ በሚወግሩበት ወቅት ተንበርክኮ፣ ጌታ ሆይ ይህንን ኃጢአት አትቁጠርባቸው በማለት ለምኗል። የሐዋርያት ሥራ ምዕራፍ 7 ቁጥር 60። ቅዱሳን በአጸደ ሥጋ ሳሉ ማማለድ ብቻ ሳይሆን ይፈርዳሉ። እግዚአብሔር ሙሴን በፈርዖን ላይ አምላክ አድርጌ ያለው ዘጸአት ምዕራፍ 7 ቁጥር 11 ላይ እንዳለው ጌታችንም ሐዋርያትን በዐሥራ ሁለቱ ነገር ላይ እንደሚፈርዱ በማቴዎስ ወንጌል ምዕራፍ 19 ላይ ነግሯቸዋል። ቅዱስ ጳውሎስም ቅዱሳን በዓለም ላይ እንደሚፈርዱ አታውቁምን በማለት በአንደኛ ቆሮንቶስ ምዕራፍ 6 ላይ አስተምሯል። ስለዚህ ቅዱሳን የመፍረድ ሥልጣን ወይም የጸጋ አማልክት ከሆኑ ይልቁንም ስለ ኀጣን ከጌታ ዘንድ በጸሎትና በምልጃቸው እንደምን ምሕረት አያሰጡም?